ወቅት የተሰሙ ሶስት መረጃዎች አሉ። የመጀመሪያው እኛ ኢትዮጵያኖች ይመለከታል። በኢትዮጵያና በሌሎች 18 ሀገራት ላይ የሁለቱ ሀገር እዚህ ውስጥ ምን ግን እንደምትመለከቱት ኢትዮጵያና ሌሎች 18 ሀገራት በዚህ ውስጥ ተካትቷል ማለት ነው። እስራኤል ለዘላለም ትኑር ሲል ስል እኔ እስራኤል ትጥፋ ከሚል አክራሪ አሸባሪ እርጉ የተረገመ ጋር እንደ ሰው መጫራት ያሳዝነኝ። ከዛ እስራኤሎች ብድጋሉና እንኪ ሶሪያ እንኪ ጋዛ እንኪ ኢራን እንኪ ምናምን ያሉና ኢራቅ ጠቅላላ አንድ ጊዜ ያዙና ወግረው ሰላም ጤና ስትልኝ፣ ወደ ተከበራችሁ የኢኦቲ ሪያክቲቭ ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ተጧጥፎ የቀጠለው የእስራኤልና የኢራን ጉዳይ አለ። ይሄም ነገር ሀገራችን ኢትዮጵያ እንደሚነካት እንግዲህ አንድ ከእስራኤል የሰማ ነገር እያስደመጠ ይገኛል። እሱን የምንመለከት ነው የሚሆነው። አሁን ወቅት የተሰሙ ሶስት መረጃዎች አሉ። የመጀመሪያው እኛ ኢትዮጵያኖች ይመለከታል። የእስራኤል መከላከያ ፎርስ እንዳጋራው ኢንፎርሜሽን ከሆነ ኢራን ለእስራኤል ብቻ አይደለም ፍራቻን የጫነችው፣ እንደዚሁም ደግሞ አንዳንድ የሀገራችን ሙስሊሞች ኢራንን ደግፈው እያወሩ ይገኛሉ። በዚህ ልክስ የመከላከል አቅሙ አንዲት ደካማ ሊሆን ቻለ? አምስት ዋና ዋና የተባሉ ባለስልጣኖች የተገደሉበት። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ስብስክራይብ ምንድን ነው የማታርጉት ለምንድን ነው? በመጀመሪያ እስኪ ትላንትና ማታ ምን ነበር ሲፈጠር የነበረው የሚለውን ነገር አይተን እንመለስ። ኢራን በእስራኤል ላይ የወሰደችው አጸፋዊ እርምጃ አሁን ላይ በዓለም ዙሪያ እያነጋገረ ይገኛል። ብዙዎቻችሁ አንድ የአጸፋዊ እርምጃ መውሰዷን ሰምታችሁ ነበር። ነገር ግን አንድ ብቻ አይደለም፤ ሁለት ሶስት ብላም ቴል አቪቭ እንደዚሁም ደግሞ ኢየሩሳሌምን ያጠቁ ሚሳኤሎችን ወደ እስራኤል ልካለች። በዚህም ታዲያ በርካታ ጉዳት በእስራኤል ላይ እንደደረሰም በሰፊው እየተገለጸ ይገኛል። በነገራችን ላይ በእስራኤልና በኢራን መካከል ያለውን ጠላትነት ያክል በዚህ ዓለም ላይ አለ ተብሎ መገመት በጣም ያስቸግራል። ሁለቱ ሀገራት በከፍተኛ ደረጃ ጠላትነት ያላቸው ሀገራት ናቸው። ጦርነቱም ታዲያ ወደ ሶስተኛው የዓለም ጦርነት ሊወስድ የሚችል እንደሆነም ብዙዎቻቸው ሀሳባቸውን እየሰጡ ይገኛሉ። ይህ ነገር ተባብሷል። መካከለኛው ምስራቅ ከባድ የተባለ ውጥረት ውስጥ ይገኛል። ምሽቱ እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ያደረችው በሶስት ዙር በተለያዩ ዙሮች ማለት ነው እጅግ በጣም ብዛት ያላቸው ቦሎስቲክ ሚሳይሎች እንዲሁም ሱፐርሶኒክ የሆኑ ሚሳይሎች ወደ እስራኤል ተተኩሰዋል። መነሻቸውንም ከኢራን ያደረጉት አብዛኞቹ ማለት ይቻላል። ታዲያ አሁን እየወጡ እንዳሉት ቪዲዮዎችና ፎቶዎች ከሆነ እንግዲህ አንዳንድ ቦታዎች ላይ ማለትም መኖሪያ ቤቶች አካባቢ የወጡ ቪዲዮዎችና ፎቶዎች አሉ። ትልቅ የሆነ ዳሜጅን ኢራን እስራኤል ላይ ማድረስ ትችላለች። እንደምትመለከቷቸው ናቸው፣ መኖሪያ ቤቶች ይመስላሉ። እዚህ አካባቢ እንግዲህ የወደቁ ሚሳይሎች ነበሩ። በዚህም እንግዲህ ከባድ የሆነ ጉዳትን አስተናግዷል። እነዚህ ቦታ ፎቶዎቹ ማለት ነው። ይህም እንግዲህ ከሌላ ፐርስፔክቲቭ የተነሳ ፎቶ ነው ማለት ነው። በኢራን ሚዲያዎችም በአሁኑ ወቅት እየተናገረ እንዳለው ከሆነ እንግዲህ ኢራን ሁለት የእስራኤል ጀቶችን መጣል ችላለች። ማለትም ዘመናዊ የሆነ እና በጣም እጅግ በጣም ሌተስት የሆኑ ማለትም ኤፍ 35 የተባሉ ጀቶችን መጣሏን ደግሞ ተናግራለች ማለት ነው። በዚህም ወቅት እንግዲህ አልተረጋገጠም፣ ግን ሁለት ፓይለቶች ማለትም እነዚህን ጀቶች ሲያበሯቸው የነበሩ ፓይለቶች በቁጥጥር ስር እንደሆኑ ተናግራለች፣ ግን ኦፊሻሊ አልተረጋገጠም ይሄ ነገር። እነዚህም ከኢራን የተላኩ ቦለስቲክ ሚሳይሎች ካረፉባቸው ቦታዎችና ጉዳት ካስተናገዱ ቦታዎች ውስጥ አንደኛው እንግዲህ የ

ከኋላይ የምትመለከቱት እንግዲህ የፎክስ ኒውስ ጋዜጠኛ ነው። በዛን ወቅት በዛ ቦታ ተገኝቶ እንግዲህ ይህን ነገር ሪፖርት እያደረገ ነበረ። ትንሽ ፎቶና ቪዲዮ መያዝ ችሏል፣ በወቅቱ ማለት ነው። ከሱ ኋላ እንደምትመለከቱት አምፕላንስ ቆሟል። ከሱ ፊት ደግሞ የመከላከያ ሚኒስትሩ ነው፣ ማለትም ጉዳት የደረሰበት ቦታ ነው ማለት ነው። እሱም በወቅቱ እንግዲህ ይህንን ዳሜጅ ለመቅረጽ ሞክሮ ነበር፣ ግን ተከልክሏል። በፎቶ ግን ላሳያቸው፣ በቪዲዮ ስለማይፈቀድ ማለት ነው። ከላይ እንደምትመለከቱት እንግዲህ ይህ የመከላከያ ሚኒስትሩ ቢሮ ነው። እንደምትመለከቱ እንግዲህ የተወሰነ ዳሜጆች ደርሰውበታል። መስታወቱ ረግፏል። እዚህ ጋም የተወሰኑ የተመቱ ቦታዎች አሉ። ይህ ማለት እንግዲህ ኢራን በተሳካ ሁኔታ የእስራኤልን የመከላከያ ሚኒስትር ቢሮ መምታት ችላለች ማለት ነው። ከሚያሳዩ መረጃዎች መካከል አንደኛው ፎቶ እና ቪዲዮ ይሄ ነው። ሌላም ስክሪንሾት ያረኩት አለ ከዛ ቪዲዮ ላይ ማለት ነው የተወሰኑ ዳሜጆች ማለትም በዛ አካባቢ በሚገኙ ቢልዲንጎች ላይ መለከቱት የተወሰኑ ዳሜጆች ማለትም ቢልዲንጉ ላይ እንዳደረሱ የሚያሳዩ ፎቶዎች አሉ። ይህም ጋዜጠኛ እንግዲህ ይህንን ጉዳት በሚቀርጽበት ወቅት እንግዲህ በዛ አካባቢ የሚገኙ ሴኩሪቲ ባለሙያዎች እንግዲህ እንዳይቀርጽ አባረውታል። ከዛ ማለት ነው እንዲታይ ያልፈለጉም መሰለኝ አይ ቲንክ አብዛኞቹ በሚባል መልኩ የተላኩት ሚሳይሎች በእስራኤል በተለያዩ የመከላከያ መካኒዝሞች እንግዲህ ሊከሽፍ ችሏል። ማለትም አብዛኞቹ በመኖሪያ አካባቢ በሚገኙ ቦታዎች ማለት ነው። ነገር ግን ከኋላ እንደምትመለከቱት እነዚህ ማለትም ከከተማ ወጣ ባሉ ቦታዎች ላይ እንደሚነገረው ከሆነ ኤርቤዞች አካባቢ ላይ ነው። ምንም ነገር ሳይመክን ወደ ሰላሳ የሚጠጉ ባለስቲክ ሚሳይሎች እና ክሩዝ ሚሳይሎች እንግዲህ ሊያርፉ ይችሏል። እነዚህ ምትመለከቷቸው እንዳለ ባሊስቲክ ሚሳይሎች ናቸው። ምንም እንከን ሳያጋጥሟቸው ቀጥታ ማረፍ ችሏል። እነዚህ ያረፉት እንግዲህ ቤዝ ላይ ነው ማለትም የእስራኤል ወታደራዊ ቦታዎች ላይ ነው ያረፉት ተብሎ የተነገረ ይገኛል። እነዚህም የሚያመጡት ዳሜጅ እጅግ በጣም ከፍተኛ ነው የሚሆነው። ያው ላይ ነገር እንችላል ኦፍ ኮርስ ግን እጅግ በጣም ከፍተኛ የሆነ ኪሳራ ማለትም በሚሊታሪው ላይ ያደርሳሉ ተብሎ ይታሰባል። ታዲያ እነዚህን እጅግ በጣም ፈጣን የሆኑና መነሻቸውን ከኢራን ያደረጉና ወደ እስራኤል የተላኩት ሚሳይሎችን ለማምከን እስራኤል ብቻዋን አልነበረችም። በዚህ ውስጥም እንግዲህ አሜሪካ ረርሳታለች ተብሎ የተነገረ ይገኛል። ብዛት ያላቸውን ከኢራን የተነሱ ብሎስክ ሚሳይሎችን በማምከን እንግዲህ አሜሪካ ትብብር አድርጋላታለች ለእስራኤል ማለት ነው። ይህንም ተከትሎ እንግዲህ ሰበር ዜና ሰምቷል። ኢራንም ለተናገረች ከሆነ እስራኤልን ለመከላከል የሚሞክሩና እስራኤልን ፕሮቴክት ለማድረግ የሚሞክሩ ሀገራት ላይ እነሱ ቤዞች ላይም ከባድ የሆነ እርምጃን እወስዳለሁ ብላ ተናግራለች። ይህም ማለት እንግዲህ ቀጥታ ማን ይመለከታል ማለት ነው? ቀጥታ አሜሪካን ይመለከታል ማለት ነው። እንዲሁም በእስራኤል ዙሪያ ያሉ ሀገራትና እነዚህ ሮኬቶች ሲያልፉ በማምከን የተባበሯትን ሀገራትን ይመለከታል ማለት ነው። ይህም እንግዲህ ጦርነቱ እጅግ በጣም ስፋቱን እየጨመረ እንዲሄድ ያደርገዋል ማለት ነው። በተጨማሪም ትናንትና እንደነገርኳችሁ እስራኤል ተጨማሪ እርምጃን እየወሰደች ትገኛለች። በኢራን ውስጥ በሚገኙ ትላልቅ ተቋማት ላይ ከባባድ የሆኑና አውዳሚ የሆኑ እርምጃዎችን እየወሰደች ትገኛለች ቲክቶክ እንግዲህ በዚህ ሁኔታ ላይ የሚሰሩ ቪዲዮዎችን ሴንስ እያደረገ ስለሆነ ቴሌግራም ላይ የተለያዩ ኩነቶችን ፖስት አደረግላቸዋለሁ ቪዲዮዎችን ማለት ነው። እናም በአሁኑ ወቅት ተጨማሪ አዳዲስ ነገሮች ይወጣል ተብሎ ይታሰባል። የራሻ ፕሬዚዳንት የሆኑት ቭላድሚር ፑቲን እንግዲህ ለሁለቱም አካላት ማለትም ለኢራን መሪዎችና እንዲሁም ወደ እስራኤል መሪ ወደ ሆኑት ወደ ኔታንያሁ ስልክ እንደደወሉና ሁለቱን አካላት ለማቀራረብ እየሰሩ እንደሆነ ታውቋል። በአሁኑ ወቅት አዲስ ነገር ካለ ወደ እናንተ ማቅረብ ይሆናል። ብሩክ ነኝ። መልካም ቀን ይውላቸው። አዲስ ነገር ካለ እመለሳለሁ። ፎሎውና ላይክ ማድረግ አትርሱ። ኦኬ እስራኤል እንዴት አደረች? ማታ እንግዲህ ኢራን በእስራኤል ላይ ሚሳይሎችን ስታዘንብ ነው ያደረችው። እስኪ ምን አይነት ጉዳት ደረሱ፣ ምን አይነት ጥቃቶች አደረሰች የሚለውን መረጃ ጠቅላላ አድርጌ ልስጣችሁ። እንግዲህ ኢራን ወደ እስራኤል ጥቃት ካደረሰች በኋላ በዋናነት ታርጌት ያደረኳቸው ቦታዎች ብላ አንዳንድ መረጃዎችን አውጥታለች። በዚህም የኤፍ ሰርቲ ፋይቭ የኤፍ ሲክስቲን እና ፊፍቲን ፋይተር ጀቶች ኤርቤዝን ታርጌት አድርጌያለሁ፣ በዚህም ጥቃት ፈጽሜያለሁ፣ መትቼዋለሁ ብላለች። እንዲሁም ኢራን እንግዲህ በቴል አቪቭ የሚገኘው የእስራኤል የኒውክሌር የምርምር ጣቢያንም ጭምር መትቼያለሁ ብላለች። የእስራኤል ወታደራዊ መረጃ አዛዥንም ጭምር ገድለዋል ሲሉ የኢራን የመገናኛ ብዙኃን እየዘገቡ ይገኛል። እንግዲህ ከዚህ ጥቃት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ሰጥተዋል። ኢራን በዋናነት ታርጌት ያደረገችው ሲቪሎችን ነው፣ የሲቪሎችን ሰፈር ነው፣ የሲቪሎችን መገልገያ ነው ብላለች። እንግዲህ ከዚህ በፊት እንደነገርኳችሁ ኢራን የሲቪሎቹ ላይ ጥቃት የምታደርስ ከሆነ እንዳታገግም አድርጌ ነው የሚመታት ማለቷ ይታወሳል። ይሄ ማለት እንግዲህ የእስራኤልና የኢራን ጦርነት ለረጅም ጊዜ የሚጓዝ መሆኑ ማሳያዎች ናቸው። ሌላው እንግዲህ የኢራን ኢንቴሊጀንሶች እዛው እስራኤል ውስጥ ገብተው እንግዲህ ተቀጣጣይ ፈንጂ ቦምቦችን በዚች መኪና ጭነው ሲንቀሳቀሱ ቴላቪቭ ውስጥ በቁጥጥር ስር መዋላቸውን የእስራኤል የመገናኛ ብዙን ዘግቧል። ምንም አይነት ጉዳት ሳደርሱ በቁጥጥር ስር እንዳዋሏቸው ነው የእስራኤል የመገናኛ ብዙን እየዘገቡት የሚገኘው በሌላ በኩል እንግዲህ እስራኤል በኢራን ጥቃት የደረሰባትን ቦታ ወይም ደግሞ የደረሰባትን ጉዳት የደረሰባትን ቦታ እስካሁን ድረስ በዝርዝር ከመናገር ተቆጥባለች። እሱ ብቻ አይደለም፣ ምንም አይነት ጉዳት የደረሰ ቦታ ጉዳት የደረሰበትን ቦታ በቪዲዮ ሆነ በምስል እንዳታሳዩ ሲሉ አስጠንቅቃለች ዜጎቿን እስራኤል። እንዳልኳችሁ ከእስራኤል በኩል በዚህ ጉዳት ምን አይነት ጉዳት ደረሰ ምን አይነት ውድመት ደረሰ ምን ያህል ህይወት ጠፋ የሚለው መረጃ እስካሁን ድረስ ከእስራኤል በኩል አልወጣም። እስካሁን እየወጡ ያሉ እንዳለ መገናኛ ብዙሀን ዘገባ ከሆነ ሀያ የሚደርሱ ሰዎች በዚህ ጉዳት እንግዲህ ይሄ ጦርነት እንደምንመለከተው ከሆነ በጣም ትልቅ ጦርነት ወደ ትልቅ ጦርነት የሚያመረ ነገር ነው። ይሄ ነገር ሀገራችንን አይመለከት ማለት አንችልም፣ ወይም እኛን አይመለከትም ማለት አንችልም። ምክንያቱም በዚህም ሆነ በዛ የተባለ የሚገኘው ይሄ ጦርነት ሄዶ ሄዶ ወደ ሶስተኛ ዓለም ጦርነት ያመራል ነው የተባለ የሚገኘው። በዚህ ውስጥ እንግዲህ ብዙ የሚወድሙ ኢትዮጵያዊያን ይኖራሉ፣ ሀገራቸዎች ይኖራሉ። ኢትዮጵያዊያን እንኳን ባይኖሩ ዜጎች ሰው ናቸው። ሰው እስከ ሞት ድረስ ሁላችን ይመለከታል። በዚህም ላለ ወገን መደገፍ የለብንም፣ በዚህም ያለ ወገን መደገፍ የለብንም። መካከል ሆነን ከውስጥ ወጥተን እግዚአብሔር ሀገራችን ለዓለማችን ሰላም ይሰጠን፣ ልክ ቤተ ክርስቲያን እንደምታደርገው ለዓለማችን ሰላም ጠን ብለን መጸለይ ያለብን ብዬ አስባለሁ። እንደዚሁም ደግሞ ኢትዮጵያ ልትጎዳ እንደምችል እንደምትችል የወጣ አንድ መረጃ አለ። እስቲ እሱን ተመልከተን እንመለስ። እነዚህ ኳላ የምትመለከቷቸው የሞሳድ ኤጀንቶች ናቸው። በእስራኤል ሀገር አልነበረም የነበሩት ኢራን ውስጥ ሆነው ነው ጥቃት የፈጸሙት። በአሁኑ ወቅት የተሰሙ ሶስት መረጃዎች አሉ። የመጀመሪያው እኛ ኢትዮጵያውያኖችን ይመለከታል። ሲመለከታል የእስራኤል መከላከያ ፎርስ እንዳጋራው ኢንፎርሜሽን ከሆነ ኢራን ለእስራኤል ብቻ አይደለም ፍራቻን የጫነችው፣ ለዓለማችን ሁሉ ነው ፍራቻ ምንጭ የሆነችው ብሏ ተናግራለች። በዚህም እንግዲህ በአይዲኤፍ ፔጅ ላይ እንዳጋራው ከሆነ እነዚህ 18 ሀገራት ኢትዮጵያን ጨምሮ ኢራን ያላት ሚሳኤል እነዚህ ሀገራት ላይ መድረስ እንደምችልና ለእነሱም ሀገራት ፍራቻን እንደጫነች ተናግራለች። በዚህ ውስጥ መንገድ እንደምትመለከቱት ኢትዮጵያና ሌሎች 18 ሀገራት በዚ በዚህ ውስጥ ተካተዋል ማለት ነው። እናም በዚህ ውስጥ ላይ እናጋራቸው ከሆነ ይህ የመጨረሻው እርምጃ አይደለም፣ ምንም አማራጭ አልነበረንም፣ ይህን ጥቃት መውሰድ ነበረብን ብለው አጋርተዋል ማለት ነው። ከዚህ ውስጥም እንግዲህ ኢትዮጵያ ጠቅሳለች። ትናንትና በሁለቱ ሀገራት መካከል በተከሰተው ክስተት ምክንያት እንግዲህ የነዳጅ ዋጋ 8 ዶላር በአንድ ቀን ብቻ ጨምሯል እንደምትመለከቱ። ይህም እንግዲህ የአለማችን ህዝብ ላይ ትልቅ ተጽዕኖ የሚያመጣ ነገር ነው። በአሁኑ ወቅት ሞሳድ ባጋራው ኢንፎርሜሽን መሰረት እነዚህ ላ የምትመለከቷቸው የሞሳድ ኤጀንቶች ናቸው፣ በእስራኤል ሀገር አልነበረም የነበሩት፣ ኢራን ውስጥ ሆነው ነው ይህን ጥቃት እንደምትመለከቱት የተለያዩ ድሮኖችን ማኔጅ በማድረግ የኢራንን ኤር ዲፌንስ ሲስተም እንግዲህ በድሮኖች ኮንትሮል በማድረግ ኢራን ሀገር ውስጥ ሆነው የሙሳድ ኤጀንቶች ይህንን ተግባር ፈጽመዋል ማለት ነው። እንደምትመለከቱት እናም በአሁኑ ወቅት እስራኤል የበለጠ ኢንፎርሜሽኖች አሏት የበለጠ ሌላ እርምጃም ለመውሰድ ዝግጅቷን ጨርሳለች ተብሎ የተነገረ ይገኛል እስካሁን ድረስ ማለትም ከመቶ ድሮኖቹ ውጪ ኢራን የወሰደችው የመልስ ምት የለም ሁለተኛው የእስራኤል ጥቃት ደግሞ እጅግ በጣም ጠንከር ያለ እንደሚሆንና ትላልቅ ሰዎች ላይ ማለትም በኢራን ውስጥ የሚገኙ ከባባድ ቦታ ላይ የሚሰሩ ሰዎች ማለትም አያቶላን ጨምሮ እነሱ ላይ ጥቃት እንደሚሰነዝሩ የተነገረ ይገኛል ምክንያቱም ሞሳድ በዚህ ልክ ሀገሯ ድረስ ማለትም ኢራን ድረስ ኤጀንቶቹን አስገብቶ እንደዚህ አይነት ነገሮች መፈጸም ከጀመረ የሚመጣው ጥቃት ደግሞ እጅግ በጣም ከባድ ግንባር ነው የሚሆነው ተብሎ የተነገረ ይገኛል። ሲጠበቅ የነበረው ጦርነት ተጀምሯል። አሁን ላይ የብዙዎች ጥያቄ የኢራን ምላሽ ምንድን ነው የሚሆነው ነው። በዚህ ልክስ የመከላከል አቅሙ አንዲት ደካማ ሊሆን ቻለ? አምስት ዋና ዋና የተባሉ ባለስልጣኖች የተገደሉባት፣ ሶስት የኒውክለር ሳይንቲስቶች ዋና ዋና የሚባሉ፣ ሁለት ደግሞ ዋና ዋና የተባሉ የጦር አዛዦች አንድ ቦታ ሰብስባ በቃ ግዳያቸው ብላ የሰጠቻቸው ነው ይመስለኝ የኢራን ምላሽ አስጨነቀ ልታግዛት ነው ልትደግፋት ነው ምላሿ በጣም ደከም ያለ ከሆነ ከዚህ ልትልክላት ነው ከበድ ያለ እሺ በምንም አይነት ይሁን በምንም አይነት መንገድ ተዘናግታም ይሁን ምንም አድርጋ ሆና ይሄ ጥቃት ደረሰባት ምን አስጨነቀህ አንተ ምን ይመለከተሃል ጌታዬ አንተ እዚች ያን እዚች ኢትዮጵያ እነሱ እዛ እንግዲህ ያው መፈጠርህን መኖርህን እንኳን አያውቁት፣ ደግሞ አይፈልጉም። በጣም የሚገርመው ነገር አሁን አንተ እሺ ልታግዛቸው ነው ልትደግፋቸው ነው ከዚህ ሚሳኤል ልትልክላት ነው ስለ ኢራን ወደ እስራኤል እንዴ? ይህን ያህል አገራችን አጀንዳ የላትም ማለት ነው? እውነት አሁን አንተ ስለኛ ስለ ህዝብ ስለ ኢትዮጵያውያን የምታወራው ነገር ጠፍቶ ነው። ስለ ኢትዮጵያ ሀገራችን እየሆነ ስላለው ነገር የምትዘግበው ነገር ጠፍቶ ነው። ወገኖች በምን አይነት ሁኔታ ላይ እንዳሉ እውነት እንደው በጣም የተደላለደለ የተመቻቸ ኑሮ ላይ እየኖሩ ነው? አጀንዳ ጠፍቶብህ ስለ ኢራን እየተከታተልክ ወይኔ መታቻት፣ አወደመቻት፣ ጀነራሎቿን ገደለች፣ የኑክሌር ማብላሊያዎቿን አወደመች። ሳይንቲስቶቿ እንደ እስቲ፣ አንተ ስለ ሀገር አንድ ነገር ስራ በእናትህ አንዲት ነገር በቃ አንድ ነገር ስራና፣ ከዛ በኋላ እንደው ቢያንስ እንደው እንደው ለመከራከር ለመደገፍ እንኳን ትንሽ ነገር ሊኖር ይገባል። ጠዋት ቁርስ በልተህ ምሳህን ለመድገም እንደዚህ እየተንገዳገርክ ባለበት ሰዓት ስለ ኢራን እነሱ ጠግበው ከክላሽ ከምን ከምን አምን አልፎ ኒኩለር ላይ የደረሱት ሀገሮች ላይ መቆርቆር አይከብድም፣ አያሳዝንም፣ አያስታዝብህም? ሚሰማኝ ምን ይለኛል እንኳን አትልም። ለዘመናችን እጅግ የተራቀቀበት የጦርነት ጥበብ ላይ ደርሷል። ሶስተኛው የዓለም ጦርነት ምናልባትም የዓለማችን የመጨረሻው ጦርነት ሊባል ይችላል። በእስራኤልና በኢራን መካከል የተደረገው እስራኤል ከትላንት በስቲያ የኢራን ከፍተኛ የኒውክሌር ተቋማትን ስታጠቃ የተጠቀመችበት የሰለላ መንገድ የእስራኤል የሰለላ ድርጅት ሞሳድን አስመስግኖታል። ኢራን ውስጥ ተደራጅተው የኢራንን የኒውክሌር ጣቢያዎች፣ የሚሳይል ተቋማት በሙሉ እንዳይሰሩ ያደረጉ በኢራን ውስጥ የተደራጁ የሞሳድ ከፍተኛ የሰለላ ኦፊሰሮች ናቸው። ይህ ዓለምን አጃኢብ ያሰኘ የሰለላ ስራ ሆኗል። በኢትዮጵያና በሌሎች 18 ሀገራት ላይ የሁለቱ አገር ቀጥተኛ ጦርነት ስጋት እንደደቀነባቸው የተለያዩ የዓለም ሀገራት እየተናገሩ እንደሆነም ተሰምቷል። እግዚአብሔር ለዓለማችን ሰላምን ይስጥል፣ አሜን። ጊዜ ለዓለማችን ሰላም ይስጥል። በተለይ መካከል ያለው ወንድማችን የተናገረው ነገር ትክክል ነው ብዬ አስባለሁ። ፎርስ አይመለከተንም ማለት አንችልም። በዚህም ሆነ በዛ የሞት ያለው ሰዎች ሆነ ሲመለከተ፣ ነገር ግን አሁን ለነዛው ቅማቸን ከምናስበው በላይ እዚህ ሀገራችን ውስጥ የሞቱ በተለይ በሰሜኑ በኩል እያለቁ የሚገኙ ብዙ ት ወንድሞች ክርስቲያኖች አሉ፣ ሙስሊሞች አሉ፣ ኢትዮጵያውያን አሉ። ስለነሱ አንድ ቀን ያልዘገበ ሰው ሁላ ዛሬ መጥቶ ኢራን እንደዚህ ሆነች፣ እስራኤል እንደዚህ ሆነች ብሎ መዘገቡ ፌር ነው ብዬ ላስብ ቢያንስ አንድ ጊዜ እኩል እንዲሆን ወይም ፌር እንዲሆን ያንንም እየዘገብን ይህንም ብንዘገብ ሀገር ውስጥ ያለው ነገር እየዘገብን ዛሬ ስንመለከት የሀገር ሚዲያ ሀገራችን ውስጥ ያለው ሚዲያዎች የመንግስት ሚዲያዎች የግል ሚዲያዎች ስለ ሰሜኑ ጦርነት አንድ ቀን ዘግቦ ያቆም። ስለ እስራኤል ግንና ስለ ኢራን ግን በየሰዓቱ እስራኤል ተመታች፣ ኢራን ተመታች። የዘር ማጥፋት ነገር ሲደረግ ማንም የሚዘግብ ያሳዝባል። እና ወራሳችን ነው። እነዛን ደሞ እንዲያረጋቸው እናርግ። ሰው ሀገራችንም ስጋት ውስጥ ነው የምትገኘው እና በቻሉነው አቅም ጸሎት እናርክ። ይሄ ነገር እንዳይባባስ እና ከዚህ የበለጠ እንዳይሄድ ለማለት እፈልጋለሁ። እስቲ በጭፍን ዝም ብሎ እነዚሁ እስራኤል የሚደግፉ አሉ፣ ኢራን የሚደግፉ አሉ፣ ብቻ ድል ለእስራኤል የሚሉ አሉ፣ ድር ለኢራን የሚሉ ነገሮች አሉ እና ይሄ ነገር እንዴት ነው ማየት ያለብን? እውነት ጦርነት የፈለገው ማን ነበር? እስራኤል ከደገፍንስ ለምንድ ነው የምንደግፋት? ኢራን የምንደግፍስ ለምንድ ነው የምንደግፋት የሚለውን ነገር እውነት መደገፍስ ያስፈልጋል ወይ የሚለውን ነገር እስቲ አንድ ሁለት ቪዲዮዎች አሉ እነዛ ቪዲዮዎች አይተን እንመለስ። ልክ ይህንን ሲሉ እስራኤሎቹ ኢየሩሳሌምን ተዋት፣ እኛ ዋና ከተማችን አናደርግም አሉ። ለምን የግጭት ምንጭ ልትሆን እንደምትችል ስለሚያውቁ በጥንቃቄ ዋና ከተማቸውን ቴላቪቭ ላይ ያደረጉና እስራኤል መመስረቷን አወጁ። ማንን ተከትለው? የተባበሩት መንግስታት ድርጅትን ውሳኔ፣ ዓለም አቀፍ ድርጅት። ማን ነው የተባበሩት መንግስታት ድርጅት። እስራኤል አለች ሲል አረቦቹ የለም አሉ፣ የለችም እስራኤል እናጠፋታልን አሉ። ኧረ ተው ግዴላቸውን ቢባሉ የለም እናጠፋታልን አሉና ኢራቅ ኢራን ግብፅ ሶሪያ፣ ዮርዳኖስ ምን አንድ ላይ ሆኑና ዘመቱባት። የመጀመሪያው የአረብ እስራኤል ጦርነት ነው። ከዛ እስራኤሎች ብድግ አሉና እንኪ ሶሪያ፣ እንኪ ጋዛ፣ እንኪ ኢራን፣ እንኪ ምናምን አሉና ኢራቅ ጠቅላላ አንድ ጊዜ ያዙና ወግረው ወግረው ለቀቋቸው እስራኤሎቹ። ይሄ የሆነው እንግዲህ 1947/48 ነው። ከዛ እንደምንም ስምንት ዓመት አደፈጡና በ1956 እንደገና ተዘጋጅተው መጡ። እስራኤል ድጋሚ ሄደችና አረገቻቸው ይቀመስላቸዋል ይቻቸው። የስዊዝ ቀውስ ነበር፣ ስዊዝ ክራይሲስ። የእስራኤል መርከቦች በዚያ ያልፉ ምን አይሉ ምናምን ብለው እስራኤሎችን አንቀን እንትላለን ሲሉ ይቀመስላቸው አሏቸው፣ ግብፆችን። ከዛ ተዘጋጁ ተዘጋጁ ተዘጋጁ እና እስራኤልን አመድ እናደርጋለን ብለው የአረብ ሀገር በሙሉ አውሮፕላን ጫነ፣ ይህ አገር ቦምብ ጫነ። ከዛ እስራኤሎቹ ዝም ብለው ያዋቸዋል። አይ እናንተ ሰዎች እንደ ገና ያላችሁ እኛ በጣም ፋስት ነን እና እያሉ እየሳቁባቸው ቆዩ። ከዛ በቃ አውሮፕላኖቻቸውን አዘጋጅተው እስራኤል ላይ እንዳለ ሊዘምቱባት እኮ ነው። ከግብፅም ከኢራቅም ከኢራንም ከምንም አስነስተው ጀት እንዳለ ሊያዘንቡባት ነው። ከአስር ደቂቃ በፊት ደረሰች እስራኤል ሁሉም ቦታ ላይ። ከዛ እዛው እንደተነሱ ሳይነሱ ገና ከአስር ደቂቃ በፊት በሙሉ እኩል በሆነ ሰዓት አደረገቻቸው። ከዛ ተናደው ስድስት ቀን ተዋጉ። የስድስት ቀናቱ ጦርነት እስራኤል ይዛ በቦክስ በእርግጫ በጥፊ ምናምን ያደርገችና ሜዳ ላይ ጣልቻቸው። አመሰግናለሁ እና ሜዳ ላይ አርጋ ጣልቻቸው። ከዛ ምን ተፈጠረ? መወዳችሁና ማከብራችሁ ሰዎች ቆይ ቆይ አሉና ሲያደፍጡ ሲያደፍጡ ሲዘጋጁ ሲዘጋጁ ቆዩና 1973 ላይ እንደገና እስራኤሎች ዮም ኪፑር የሚባል በዓል አላቸው። እዛ በዓላቸው ላይ ሲሆኑ እስራኤል ምን ይሆናል፣ ወታደሮቹ ወደየቤታቸው ይሄዳሉ እና በየቤታቸው ሄደው ዮም ኪፑርን በዓል የእስራኤልን ትልቁን በዓል ከቤተሰቦቻቸው ጋር ያከብሩ ነው በዓል ሲያከብሩ ቺና ጥሩ ጊዜ ያሉና እየገሰገሱ መጡ። እስራኤሎች በፉጨት ተጠራሩ ተስተነስ። እነሱ እንደሆነ ቶሎ ኦርጋናይዝ ነው የሚሆኑት። እስራኤልን የሚጠብቅ አያንቀላፋም የሚለው እውነት መሆኑ በዛ ነው ያዩት። በበዓላቸው ላይ በፍጥነት ተነሱና ተሰባስበው እንደገና ሸከሸቋቸው። ከዛ ሲያስቡት እንደማይችሏቸው ገባቸው እስራኤሎችን። በቃ እነዚህ በቁጥር ትንሽ፣ ነገር ግን አንድ የሆኑ የማይበገሩ፣ የማይቀመሱ ሆኖ ትምህርት ስለሆነ እኮ ነው እኛ ትልቅ ሀገር ይዘን አንድ መሆን አቃተን። እነሱ ግን አንድ ናቸው፣ አይቀመሱም ከመላው ዓለም ተሰባስበው ነው የመጡት። ከዛ በቃ ከዚህ በኋላ እስራኤል የተባለ እናጠፋለን አሉ፣ አጥፍተን እንጠፋለን አሉ፣ ገነት እንገባለን። ሕፃን ገለው፣ የእስራኤል ሕፃን እኮ ነው። እንዴት አይነት አምላክ እንዳላቸው አላውቅም። ሕፃን ጨፍልቀህ ገነት ትገባለህ። ትንሽዬ ልጅ፣ እናት ወድ ውስጥ ያለ እርጉዝ ሴት፣ ምስኪኖች ጋር እየሄዱ አብረው እየገቡ ይሞታሉ። ምክንያቱም ምክንያቱን አልናገርም ጥሩ ስላልሆነ በጣም በጣም ጀዝባ የሚያደርጋቸው አንድ ነገር አለ ባዮሎጂካል ግን እሱን አልፈልግም መናገር እና በጣም ጀዝባዎች ናቸው እነዚህ እዛ ጋ ያሉት። ከዛ በኋላ እስራኤልን ለማጥፋት ያፈነዳሉ ያፈነዳሉ። ከዛ እስራኤል ምን ማድረግ ጀመረች? እየሄደች በመኪና ውስጥ እየሄዱ ለይታ ጧ፣ በመኪና እኮ እየሄዱ በአውቶሞቢል ራሳቸው ጋር እየሄዱ ከየትም መጥቶ ሳይባል በጥፊ ይላቸውና ድብን ይላሉ። ሲያ ከላይ ተመታ ሪፖርት ያደርጋሉ። ከዛ ኡጋንዳ ውስጥ ያዟት ደግሞ አንድ በጣም ዘጠና ደቂቃ በኢንቴቤን ታውቁታላችሁ፣ በነገራችን ላይ በስድባቸው ማንነታቸውን የማገኝበት ነው እስራኤል ለዘላለም ትኑር አልኩ። ይሄ የሚያስከፋው እስራኤል ትጥፋ የሚል ነው። መጀመሪያ ስንጀምር እያንዳንዱን ነገር በምክንያት የመነጋገር ልምድ እንድናዳብር ጭምር ታስቦ የመጣ ነገር ነው። እስራኤል ለዘላለም ትኑር ሲል ስል እኔ እስራኤል ትጥፋ ከሚል አክራሪ አሸባሪ እርጉም የተረገመ ጋር እንደ ሰው መጠራት ያሳዝነኛል። ሲጀመር እስራኤል ስንል ምን ማለታችን ነው? ስለ አንድ ሀገር ስናወራ እስራኤል ስንል ከአስር ሚሊየን ሚሊዮን በላይ የሆነውን እስራኤል ሀገር የሚኖርና በመላው ዓለም ደግሞ በሚሊዮኖች የሚቆጠረውን እስራኤል ማለታችን ነው። ሕዝብ ማለታችን ነው። እስራኤል ለዘላለም ትኑር ስንል የእስራኤል ሕዝብ ማለታችን ነው። ተራራው አይደለም፣ ሸንተረሩ አይደለም፣ ጋራው አይደለም፣ ወንዙ አይደለም፣ በረሃው አይደለም። እስራኤል ለዘላለም ትኑር ስንል ለእስራኤል ሕዝብ ያለንን ክብርና ፍቅር ማሳየታችን ነው። ትጥፋ ብትሉ የምትጠፋ አይደለችም። እስራኤል ትጥፋ ብትሉም በምንም ተአምር የምትጠፋ ሀገር አይደለችም። አንደኛው እና ትልቁ ነገር ይህ ነው። ሁለተኛው እስራኤል አትኑር ብላችሁ የምትከራከሩ ምስኪኖች፣ ድንዙዛን እስራኤሎች ሀገራቸው የት ነው ለሚለው እስካሁን ድረስ ብዙ የጽንፈኛ የአክራሪ የገዳይ እስላማዊ ፔጆች እስላም የሰላም ሃይማኖት ነው። ሙስሊም ማለት ለአላህና ለሰላም ለሃይማኖቱ ራሱን የሰጠ ማለት ነው። እነዚህ ሙስሊሞች ናቸው። እኔ ላይ ዘመቻ የዘመቱት ግን ገዳዮቹ ናቸው፣ አራጆቹ ናቸው። ይህን ጥያቄ መልሱልኝ አልኳቸው። ምንድነው መልሱልኝ አልኳቸው። እስራኤል ሀገሯ የት ነው ለሚለው እስካሁን መልስ ይሰጠኝ የለም። የት ነው የእስራኤሎች ሀገር? አስር ሚሊዮን ህዝብ አለ። ከዛ ውጭ ደግሞ በጣም በርካታ ሚሊዮን ውጭ ያለ እስራኤላዊ፣ የት ነው ሀገሩ? ሴራሊዮን ነው? ኢትዮጵያ ነው ኢራቅ ነው ኢራን ነው ጀርመን ነው የት ነው ሀገራቸው? አሳዩኝ አልኳችሁ ሀገር አላቸው። ከሀገራቸው እንዴት ወጡ? ሄዳችሁ አጥኑ፣ ታሪክ ነው። ደኋላ በሮማ ንጉሠ ነገሥታዊ ግዛት ዘመን እንዴት ተገፉ፣ በሰልጁክ ቱርኮች እንዴት ተገፉ፣ በአረቦች እንዴት ተገፉ፣ በኦቶማን ቱርኮች እንዴት ተገፉ። ተገፍተው ደግሞ ሀገር እንደሌለው በየሄዱበት ሀገር እንዴት አይነት ስቃይ ያስተናግዱ ነበር እስራኤሎች። ይህንን ማየት ያስፈልጋል። እውነተኛ የነጻነት ታጋይ ነኝ የሚል ሰው እነዚህ ሰዎች ነጻነት አተው ሂትለር ስድስት ሚሊዮን ሲገላቸው ሲጨፈጭፋቸው በዓለም ታሪክ ውስጥ ታይቶ በማይታወቅ ሁኔታ በዘግናኝ ሁኔታ ሲገላቸው በየሄዱበት ሀገር እንደ ቡዳና እንደ ተለየ ነገር እየተደረጉ ሲገለሉ ለማህበረሰብ እና ለሄዱበት ሀገሮች ላደረጉት አስተዋጽኦ ምላሹ ጠላትነት ሲሆን እንደ አሜሪካ ያሉ ምርጥ ሀገሮች ብቻ ናቸው የተቀበሏቸው። ምላሻቸው ጠላትነት ሲሆን አሜሪካም ያሉት አውሮፓም ውስጥ ያሉት ያቺን የቃል ኪዳን በረሃ ሀገራቸውን ይመኙ ነበር። መጀመሪያ እስራኤል አሁን ተለውጣ አትመልከቷት። እስራኤሎች ወደ ምድራቸው ሲገቡ ግመል አርቢዎች ነበሩ ያሉት፣ ቦታው ላይ ሽርጥ ያረጉ ግመል አርቢዎች ነበሩ ያሉት። ይህም መካድ አንችልም። እነሱ ደግሞ የነበሩት በአውሮፓ በምዕራቡ ዓለም በተለያየ ዓለም ክፍል አንት በአንጻራዊ መልኩ በተሻለ ቦታ ነበሩ። ይሄ ግን እንደ ሀገር አይሆንም። የፈለገ አይነት ነገር ቢሆን የሰው ወርቅ አያደምቅምና በተለይ ደግሞ ሀገርም በዚህ ደረጃ እንደ ሀገር ስለማይሆን ሀገራቸውን ለመፍጠር በአስራ ዘጠነኛው ክፍለ ዘመን ማብቂያ ቴዎደር ሀርዝል በሚባል ሰው ዚዮኒስት ሙቭመንት ወይም የጽዮናዊነት እንቅስቃሴ መስርተው በረቀቀ ጥበብና ስልት በሚገባ ተዘጋጅተው እናት ሀገራቸውን ያዟት። በነገራችን ላይ እንደውም አሁን ከያዙት ቦታ ይሰፋል አገራቸው። በቅዱስ መጽሐፍ ብንመለከት በመጽሐፍ ቅዱስ ላይ እንደ ታሪክ ማስረጃ ነው፣ ምንም ቀድሞ የመጣ መጽሐፍ ነው። ወደ ኋላ የተጻፈ አይደለም፣ ወደኋላ የወረደም አይደለም። ከቅዱስ ቁርአንም ስንወስድ መጽሐፍ ቅዱስ ይቀድማል። ብሉይ ኪዳን፣ ቅዱስ ቁርአን በነብዩ ማህመድ ነው የወረደው፣ በስድስተኛው ክፍለ ዘመን ከሰማይ የወረደው። እነዚህ ሰዎች ግን ቀድመው በተጻፈላቸው ግዛት፣ ሌዋውያን ይሁዳ እዛጋ የሚያመልኩት ነገር አሁን የእስልምና አመላለክ አይደለም። ታቦት ነበራቸው፣ የተለያየ ነገር ነበራቸው። ታሪካቸው በሙሉ የሚያሳየው የእስራኤሎችን ታሪክ ነው። ኢሳ አረብ አይደለም። ኢየሱስ በፈለግ ነው መንገድ ምንሄድ። መሬማ አረብ አይደለች። የሌለ ቋንቋ አላመጡም፣ ቋንቋ አላቸው ሂብሩ የሚባል ጠብቀው ያቆዩት አረቦች አለመሆናቸውን በዚህ ታውቃላችሁ። የተወረሩ መሆኑ፣ አረቦች እኮ ሰሜን አፍሪካ መጥተው ወረዋል፣ ከሰባት አስራ አንድ ጀምሮ ታሪክ መጽሐፍ በመላው አለም ላይ ያለ ነው። ወረውን ግብፅን አረብ አረብ ሪፐብሊክ የተባለችው ግብፅ ወረዋት ነው እንጂ መጀመሪያ የነበሩት ሌሎች ናቸው። እናንሳ ካልን ማንሳት ኤንሸንት ጂፕሻንስ ሌላ ናቸው። ሞሮኮ፣ አልጄሪያ የተለያዩ መተው አረቦች ወረዋቸው አረብ አድርጓቸው። አውሮፓ ላይ እኮ 732 ዘባትል ኦፍ ቱርስ በሚባለው በቱርስ ጦርነት ባይሸነፉ ኖሮ አውሮፓ በሙሉ ሙስሊም ነበር የሚሆነው። ሌላውን ተውት። ቱርክ ምንላት ሀገር አሁን ምን ነበረች? የኦርቶዶክስ ግዛት ነበረች። የግዛቷ ስም ቤዛንታይን ነበር። ዋና ከተማ ኮንስታንቲኖፕል ወይም ቁስጥንጥና ነበር። አረቦቹ በጉልበት ያዟቸውና ሙስሊም አድረጓቸው ቱርኮች ሆኑ። የለበሱትን ልብስ እንደለበሱ ጀለቢያ ሳያደርጉ፣ ኒቃብ ምናምን ሳያደርጉ፣ የለበሱትን ልብስ እንደለበሱ እስልምናን ተቀበሉ። መሪዎቻቸውን ተከትለው ነው ምናምን ይለምት ሚለው ለሌላ ታሪክ ትተ ነው ማለት ነው። ስለዚህ እነዚህ ሰዎች ከሜዳ ላይ የበቀሉ አይደሉም። በወረራ የያዙት ግዛት አይደለም አረቦቹ በወረራ ነው ያዙት ፎር ዛት ማተር የተስፋፉት በወረራ ነው ምንም መካዳን አንችልም የዓለምን ታሪክ ማየት ነው ኦኬ ከዛ እነዚህ ህዝቦች መጡና ቁጭ አሉ ሶስተኛው ደግሞ ሌላው ትልቁ አንኳር ጉዳይ መጀመሪያ ያልኩትም ብያለሁ ህዝብ ይጥፋ ይጥፋ ትላላችሁ ወይ መልሱልኝ ይጥፋ እስራኤላዊ ካላችሁ አይጠፋም ትጠፋላችሁ ሁለተኛ እስራኤሎች ሀገራቸው የት ነው የሚል ነገር አስቀመጥኩ ሶስተኛ የሚገዛቸው ዓለምን የሚገዛው ህግ ጥንታዊ ትራዲሽናል የሆነ የአርብቶ አደር ህግ ነው ወይስ ዘመናዊ ህግ ነው ስል፣ ዘመናዊ ህግ ነው። ይሄን ካልተቀበልክ በጥንት የአርብቶ አደር ህግ ነው ያለው፣ እንግዲህ አርብቶ አደር ዘመን ላይ ተመለስና ቁም። ካልሆነ ዓለምን የሚያስተዳድረው የተባበሩት መንግስታት ድርጅት የሚባል አካል አለ፣ ዩናይትድ ኔሽንስ። ዩናይትድ ኔሽንስ የሚባለውና ከ195 ሀገሮች የተሳተፉትን በሙሉ የያዘው ትልቁ አምብሬላ ኦርጋናይዜሽን እስራኤል የምትባል ሀገር አለች ብሎ ተቀበለ የለችም ልትል አትችልም በአሸባሪ ስሜት ካልሄድክ በስተቀር የተባበሩት መንግስታት ድርጅት ህግ አይገዛኝም ካልክ ሕግ ማይገዛው ጋጠ ወጥ ነው አናርኪስት ነው አናርኪዝምን የሚከተል ነው የአናርኪ አስተዳደር ነው ሀገርናት አለ በትክክል አይቶ መዝ ነው በድምፅ ብልጫ ሀገርናት አለ ጠቅላላ ጉባኤ ሀገርናት አለ ሀገርናት ሲባል ሀገር አይደለችም ትጥፋ አሉ የዓለም አቀፍ ህግ አይገዛንም ብለው ተነሱ። አረብ ሀገሮች አንደኛ ዙር ዘመቱባት፣ አፈር አበላቻቸው። ሁለተኛ ዙር ዘመቱባት፣ አፈር አበላቻቸው። ሶስተኛ ዙር ዘመቱ ድምጥ ማጣቸውን ያጠፋች። አራተኛ ሞከሩ አልቻሉም። ከዛ ሽብር ጀመሩ። ስለዚህ እስራኤል ሀገር ናት ብሎ የተቀበለ የአረብ ሀገር ከግብጽ ውጭ አላቅም። ሀገር አይደለችም አላችሁ። ሀገር አይደለችም የሚል ዓለም የሰጠውን ህግ የማይቀበል ጭንቅላት በእልህና በስድብ የሚቀይረው እውነት የለም። እውነቱን ግን መረዳት አለባችሁ፣ የኢትዮጵያ ሙስሊሞች፣ የኢትዮጵያ ክርስቲያኖች። ይሄ አንድ ነጥብ ነው። ሌላው ምን አገባችሁ? የኢትዮጵያ ሙስሊሞችም የኢትዮጵያ ክርስቲያኖችም ከሀገራችሁ ውጭ ነው የሚያገባችሁ። እንደ ሰው ልጅ ከሆነ በታሪክ ላይ ነው መከራከር ያለብን። ስለዚህ ቢያንስ ታሪክን እያጠናን እያወቅን ብንደገፍና ከጎን ብንቆም አሪፍ ብዬ አስባለሁ። እኛ ከጎን ቆምንም አልቆምንም ለእስራኤል እናግዛልን መላልን ምንም ማድረግ የምንቸው ነገር እንግዲህ የሚታወቀው የሀገራችን መንግስት ደግሞ ወንደዚህ ነገር ወደኋላ ኋላ አይልም። ለውጭ ሀገራት ገንዘብ የሚያበድር መንግስት ነው እና ወታደሮቹን አንስቶ አይልክም የሚል እምነት ፕርሰናል የለኝም እኔ። ልክም ሊያደርግም ይችላል ይሁን ሀገር ደግፈው ይሁን ተባብሮ ሊክ ሊልክ ይችላል። እሱ በጊዜ የምንመለከተው መለከቶ ነው የሚሆነው። ገነኛ ሰዎች ሳንበላ የምናድር ሰዎች ነን። ገና እራት በልተን ቁርስ ምናምን ምናምን የምናስብ ሰዎች ነን። ኦኬ፣ እራት የበላን ሰዎች ማታ ለጧት አስብለን ብለን የምንተኛ ሰዎች ነንና ብዙ ችግር እያለብን ብዙ የሚጎዱት ወንድሞች እያሉ የሚሞቱ እናቶች እያሉ የሚቃጠሉ ቤተክርስቲያን፣ መስጊዶች፣ ቸርቾች እያሉ እዛ ሄዶ ስን ተገራቋ አርጦ ሄዶ እንትን ከምንል እዚህ ሆነን የራሳችንን እየተናገረ የራሳችንን እያወራን እንዴት ነገር ጸሎት እናደርግ መልካም ነው። አዲስ እስከምንገናኝ በደረስ የእግዚአብሔር ከናንተ ጋር። ላይክና ሼር ሰብስክራይብ ማድረግ አይረሳ። ቸርቀዩልኝ።